ለመላው የእስልምና እምነት ተከታዮች በሙሉ ለ1444ኛ ጊዜ የሚከበረው የዒድ አልፈጥር ረመዳን በዓል በሰላም አደረሳችሁ። ዛሬ እንግዲህ በአልሰዳ ሬስቶራንት ውስጥ ተገኝተን የየመን ሬስቶራንት ነው፣ ከየመኖች ጋር ቆይታ ለማድረግ በዓሉንም ከነሱ ጋር ለመታደም ወደናል። ታላቁ የረመዳን ጾም ተጠናቆ በዓሉ ላይ ደርሰናል። እኛም ደግሞ ከነሱ ጋር ቆይታ ለማድረግ ወደናል። እንግዲህ ተመልካቾቻችን በየቤታችሁ ሆናችሁ በዓሉን እያከበራችሁ ከኛ ጋር ጥሩ የሆነ ቆይታ እንድታደርጉ ጋብዛለሁ። አብራችሁን ቆዩ። ኢድ ሙባረክ አለ ነው። በእናንተ ቋንቋ ምንድ ነው የሚባለው? እንኳን አደረሳችሁ ዒዲን። ዒድ ሙባረክ ለሁላችሁም፣ እንኳን ደህና መጣችሁ። በዓል እንዴት ነው? በጣም አሪፍ ነው። ጥሩ ነው። ምርጥ ነው ማለት ነው ይችላል። እንዴት ነው በዓል፣ እንዴት እያከበራችሁ ነው? በጣም አሪፍ ነው። በዓል ኢትዮጵያ ውስጥ እንደ የመን ይመስላል?

ለምን የቤተሰብ መሰባሰብ፣ የጎረቤት መታየት፣ በቃ ከሰው ጋር ያንቺ የነበርሽበት ህይወት እዚህ ለመኖር በጣም ይከብዳል። የለም በጣም ነው ያማረባችሁ። እንግዲህ አገር አለባበስ እንደሆነ፣ አሁን አንቺ የለበሽው ስያሜው ምንድን ነው የሚባለው? ይሄ ሲታራ ይባላል። በዘመናዊ ጊዜ ነው ፋሽኑ የዘመን አሁን በዚህ ጊዜ ነው። በዘመናዊ ማለት በቃ ትንሽ ስታይል የሆነ ነገር ተቀይሮበት ነው የሚለበሰው። አሁን በድሮ ስታይል ዝም ብሎ ነው ጣል ተብሎ ነው የሚደረገው የሚለበሰው። አሁን እንደ ልብስ እንደ ቀሚስ ምናምን ተሰፍቶ ይለበሳል።

ባፈረንጅ መጀመሪያ ለፖለቲካ የሚመጣው በፊት ጦርነት ለመጀመሪያ ጦርነት በፖለቲካ የሚመጣው ከና የኦልድ ፕሬዚደንት የመን ፕሬዚደንት የሞተ አሁን አለ። እንዴት ነው እስኪ የመጣው? ወደ ኢትዮጵያ ስትመጣ ተማሪ ነበርኩ። ለዛን ጊዜ ገና አስራ አንደኛ አስረኛ ክፍል ነበርኩ። ከዛ በኋላ ማዘሬ በጣም ትፈራለች፣ ብቸኛ ልጅ ስለሆንኩ አንድ ተፈጠረ። በቃ ቀጥታ ወደ አዲስ አበባ። በጣም ትምህርት ላይ ትንሽ ደካማ ነበር ሞከራለች ግማሽ ሚስተር ብቻ ሞከርና እና አለች። ከዛ በኋላ ሽብያት መጣው እዚህ ስገባ ትምህርት ቤት የተለወጠ ነው። የመን አሁን እንደዚህ ሚክስ የለም። ሴትና ወንድ አብሮ አይማሩ። የሴቶች ለብቻ ነው፣ የወንዶች ለብቻ ነው። እዚህ ግን ስመጣ ፍሪደም አየን። ሴትም ከወንድ ጋር አብሮ አይማሩ፣ ሁሉ ነገር አለ። ከዛ በኋላ በቃ ትምህርቱም ደስ አለ። ከጎበዝ ከዝቅተኛ ተማሪ ተነስቼ ወደ ሁለተኛ ሶስተኛ መግባት ጀመርኩ ተመቼኝና፣ በቃ እዚሁ ጨረስኩ ትምህርቴን። ከዛ በኋላ በቃ ጦርነት ተነሳ የመን ውስጥ። አሁን እዚህ ምን እየሰራ ነው? እየተማርኩም እየሰራሁ ነው። እዛ ሀገር ምንድን ነበር የሚሰሩት የመን እያሉ? ሜንቴናንስ ሱፐርቫይዘር፣ ያ ሱፐርቫይዘር አንዱ መጀመሪያ ሀበሻ ገባ፣ ድሬዳዋ ልጅ ገባው አንድ ልጅ የወለደች ሴት እዚህ ድሬዳዋ አስማስሙ ብዙ አይነት ቋንቋ ነው ምች ምን ምን ትችያለሽ? ኦሮምኛ፣ አማርኛ፣ ትግሬ ኮፈይን ብቻ ነው ስልጤም ፈያል አይነኮ ምናምን አንዳንድ አንድ ቃሎች ግድ ነው፣ ግድ የሆነ መልመድ አለብሽ። ባለሽ አካባቢ ቋንቋ ካለመች ከሰው ጋር መኖር አትችልም። ራሱ በእና ረሱል አለይሂ ሰላቱ ወሰላም ከአንድ ሰው አርባ ቀን ከተቀመጥክ እንደነሱ ነው የምትሆነው። እና አርባ ቀን አይደለም ስምንት አመት ነው የሄድ ነው በቃ፣ እነሱ ኮቢ መሆን አለብን። ቋንቋ ብቻ መልመድ አይደለም። እስኪ እንዴት ወደ ኢትዮጵያ መጣሽ? እስኪ ንገሪኝ። ወደ ኋላ ልመለስ። ወይኔ፣ ታሪኩ በጣም ከባድ ነው። እሱ ነገር ራሱ ሳስታውሰው በጣም በቃ ፈጣሪ እንዳለ ነው። በዚህ ነው የሚታወቀው ለምን ለሰላም ብለሽ ሁሉ ነገር ጥለሽ ነው፣ አገርሽ ጥለሽ ነው የምትወጪው። አገርሽ ጥለሽ ባህር ውስጥ ገብተሽ ልጆች ይዘሽ፣ ማታቂው አገር፣ ማታቂው ቋንቋ፣ ማታቂው ህዝቡ ውስጥ መግባት ከባድ ነው። በጣም ከባድ ነው። በጣም በጣም ከቤተሰብሽ ተለይተሽ። ለዚህ እኔ መጀመሪያ ስወጣ ራሱ ከየመን ምትርፋል መሰለኝ፣ እንደዚህ በጣም ምትርፋል መሰለኝ። ለምን ወጣው? ስንት ሀገር አቋርጬ ወደዚህ የመጣው በጣም በቃ መስዋዕት ከፍለናል፣ ለዚህ ሰላም ውስጥ ለመኖር ማለት ነው። አሁን በሰላም መኖር ትልቅ ነገር ነው። በባህር አንድ ልጅ ስታጠቢ፣ አንድ በእጅሽ ይዘሽ፣ ከላይ ሰማ ነው፣ ከታች ውሃ ነው፣ ተርፋለሁ አልተርፎም ማለት በጣም ይከብዳል። በዚህ በኩል ሽንኩርት ተጭኗል። በዚህ በኩል በሬ አለ። በቃ መስዋዕት ብዙ ከፍለናል። ልጆች አሉ ልጆች እ አሁን ሶስት ነው የመጡት ከእኔ ጋር። የዛ ጊዜ ሁለት ነው እያጠባሽ ነበረ? አዎ ወንዱ አዎ። ትንሽ ነበረ የዛ ጊዜ። በቃ ሬዲ ገብተናል። ስንገባ ወደ ጀቡቲ ስንደርስ አቀባበሉ ራሱ በቃ። እንዴት ከውስጥሽ ይሰማሻል? ሰው ነኝ እኮ ያልኩት ሰው ነኝ። ለምንድነው እንደዚህ ያረጉኝ? ለምን? ክብር ያለኝ ሰው ነኝ፣ ሃገሬ ውስጥ ቤት አለኝ፣ ሁሉ ንብረት አለኝ። እዚህ እንደው ሻ እንዲያረጉን አይደለም ምናምን ስትይ ከውስጥሽ በጣም ይሰማሻል። ሬዲም የኔም ልጆች እዛ ሲገቡ ትንሽ ሆነ ማማ አ ተቃጠልኩት ሲለኝ ለምን ሙቀቱ አናቀውም ምን እንደዚህ ምንም አደረገችኝ እንደ እና ልጆችሽ ከዛ ማትረፍ አለብሽ። ሁለተኛ እርምጃ በቃ ኢትዮጵያ መግባት ነው። እንዴት ሊግባ፣ በምን ሊግባ፣ ከማን ጋር ልገፋተን? አይታይሽም። እንደ እናት ሁሉ ነገር አርገሽ መሞከር ያለብሽ አርግ ያለው በእውነት አልፈናል። ማያልፍ ነገር የለም። ሁሉ ነገር ያልፋል። ስደት ምን እንደሆነ በየመን አይታወቅም። ስደት ጊዜ ነው የፈጠረብን እንደ የመን። ለዚህ መርጠሽ አይደለም። ስደተኛ ሲባል በንቀት ስደተኛ መርጠህ አይደለም። መጀመሪያ ላይ አገራችን አንድ እጅ ብናረጋት ሰላም ቢኖራት ትተን አንወጣም፣ በስደት አንወጣም። መሀላችን ማይሆን ነገር አስገብተን ተበታትነን ሰላሙ ጠፍቶ ይሄ ትልቁ ችግር የፈጠረብን እና እንደ የመን ከባዱ ነገር በቃ ተበታተን እርስ በርስ መስማማት አልቻለ የውጪ እጅ አስገብተን አገራችን መቋቋም አልቻለና ስለ ይሄው የደረስንበት ደረሰ በስደት ስደተኛ ተብሎ ስንታይ ራሱ በጣም ነው የሚገርመኝ። ስደተኛ ተብለን ብዙ ጊዜ፣ አሁን ለምሳሌ ኢትዮጵያ ከገባን በኋላ ኦልሬዲ በኮንቴነር ነው የገባን። ሶስት ቀን ነው፣ አዎ ሶስት ቀን ነው፣ በኮንቴነር ነው። ምን እንደሆነ ኢትዮጵያ አላውቃትም። መጣሁ ስመጣ፣ በቃ ገላፊ መንገድ የሚባል አለ። በደርደዋ መንገድ ማለ ሬዲ የደርደዋ አልሄድኩም በገላፊ መንገድ ነው የመጣው። ሹፌሩ በጣም መልካም ሰው ነበር። ኢትዮጵያ መልካም መሆናችሁ በዛ ሰውዬ ነው ያወቅኩት። በቃ ለልጆቹ ቾኮሌት ኬክ ምናምን የገዛው ለልጆቹ እየሰጠ ብሉ፣ ጠጡ፣ አይዟችሁ፣ አብሽር ሶስት ቀን ሙሉ አስበሽዋል። በጾም ነው የገባሁት። በጾም ስገባ እንዴት ፈጣሪ፣ ወይ ወዴት መንገድ ነው የምንሄደው? እስከየት ነው ምን ደርሰው ብለን ነው ያወጣ በቃ ዓላማ የለሽም እርምጃ የምትሄጂው የት ነው? አንዳንድ ሰው ተዘጋጅቶ ነው ለአንድ ነገር ለማድረግ ነው አይደለም፣ እና ዝም ብለን ነው ምን ሄዶ ኖራ ሞተል አይታወቅም። ሬዲ በቃ ገባው። ስገባ መርካቶ ነው የገባው። ብዙ ነገር ለምጅ ያለው ቋንቋም ለምጅ ያለው አራ ደሞውን ለምደናል። ከሁሉ ሰው መገፋተር ምናምን ለምደናል። አማራጭ ለመርካቶ ነው የገባሽው? ያ ለዚህ ነው ቋንቋ ፋስቲ የሆንኩበት እንደ መጀመሪያ አካባቢ ስትመጣ የከበደህ ነገር ምንድን ነው? ከሰው ጋር መግባባት ቋንቋ፣ ቋንቋ፣ ከቦታ ወደ ቦታ ለመሄድ እና ጓደኛ። ያው እዚህ ስትመጣ የለኝ ምንም አይነት ጓደኛ፣ ከሀገሬ ሰው ጋር ባናገራቸው ብሞት የሀገሩን ቋንቋ አለምደን። ስለዚህ ግዴታ የነበረብኝ ከሰው ጋር መግባባት ነበረብኝ። ስንትና ስንት ጊዜ ስቁብኝ ነበር። ያው እሱን ግን እንደ ሞራል ነበረ የሚይዘው ሲስቁብኝ እንድለምድ ነበረ እና አልሐምዱላህ በጣም ለመድኩኝ። እና በቃ ራሴን ቺ ነው። መጀመሪያ እኔ ላይፍ ዲፊካል ከባድ ነው፣ አስቸጋሪ ስራ። እኔ ያመጣው ዶላር አለቃ። እዚህ ገን የሐበሻ ህዝብ እንደ ህዝብ በአለም ሙሉ የለም። ስንተመት ሁለት አመት ሰሰማ ደገዘ ከዛ በኋላ ጀመረ ስራ እዚ እንደ ማርኬቲንግ የኔ ስራ ለማሪ እንደ ማርኬቲንግ ነበር። እዚ ስራ አሁን 12 አመት ስራ የኔ ስራ እንደኔ ሀገር ነው። ሰራሽ አሁን አዲስ አበባ ከመጣሽ በኋላ ያልሰራው ያልተሰራ የለ። ጫት ሸጥኩት፣ ጫት ሸጥ፣ ምግብ ሸጥኩት፣ ደላላ የሰራተና ያልተሰራ ነገር የለም። በጣም በጣም በቃ ብዙ ነገሮች በጣም ልጆች ለማሳደግ ያላረኩት እጥረት የለም። ህዝቡ መምሰል እንዳለብኝ አምኔ መስራት አለብኝ። በቃ እጅ መስጠት የለብሽም ለምን ድሃ ሀገር ነው የመጣን፣ ምስኪን ህዝብ ላይ መጠች፣ ያ አንድ እንጀራ ለራሱ የሚበላት ተካፍዬ ልብላ ከናንተ ጋ ነው ብዬ ነው የተጋፋጠርኩት። ስላለው ለምን እንዴት ምናምን አልልም፣ ማለትም አልችልም። የፈለገ ቢያረጉ አንገት የደፍቼ መስራት እንዳለብ አምናለሁ። እነሱም በእጃቸው አይደለም ይሄን ነገር፣ በነሱም ግዳጅ ነው ወዶ አይደለም። እናም ኢትዮጵያ ሁን እንደሌላም ሀገር አይደለችም ለየመኒ ለምንዋሻል እንደሌላ ሀገር አይደለችም። በደንብ ተቀበለችን። መሀል ከተማ ለስደትና መክፈቷ ማለት እውነት በደንብ አከበሩ። የመን አርባን ተብሎ አዲስ አበባ መሀል መኖሯችን ይሄ ቻንስ ነው፣ ቻንስ ነው። ጎረቤታችን ያላረገችው ነገር ነው። ሳዑዲ አረቢያ ያልተቀበለችን ነው፣ ኦማን ያልተቀበለችን ነው። በስደት ማለት ነው ጀቡቲ። ኦብኹ ውስጥ ነው የጣለችን በረሃ ላይ ነው። ግብፅ በየሁለት ወር ሄደ አሳድስ ብሎ ነው የሚወረውሩት የመን ማለት ነው። መሌዥያም እንደዛ ናት። በቃ የተለየ አገሮች ላይ ብትሄጂ የየመን ስደትና ክብር እያገነበት ኢትዮጵያ ውስጥ እንደው ከኢትዮጵያ ይኸው ደስ የሚልህ ባህል ምንድን ነው? የመኖቹ ኢትዮጵያን ያከብራሉ። እዚህም ሀበሻው ማለት ኢትዮጵያ ባጠቃላይ የመንን ነው የሚወዱት ከሳዑዲያ ከሱሪያ ከምናምን በብዛት የሚወዱት የመን ናቸው። ለምን ሁሉም ስትጠይቅ በራሹ የመን እና ሀበሻ እኮ አንድ ናቸው ይባላል ከድሮ ጀምሮ። ስለዚህ ልዩነት የለም፣ መተባበርም ይወዳሉ። የገ ስለዚህ እኔ በጣም ነው እንደ ሀገሬ ውስጥ ነው የሚሰማኝ። እዛም እንደሚሰማኝ ስሜት እዚህ ይሰማኛል። የመን ህዝብ አለ የራሱም አለ ሁለት ሀገር ነው የመንና ኢትዮጵያ ነው የኢትዮጵያ ህዝብ

ከዛ ከኦርጎ ኦርጎ እንደ ምንድነው መሰለሽ እነዚህ አሁን የበኢድ ጊዜ የምትበሏቸው የየመን ባህላዊ ምግቦች ናቸው። አው በኢድ ጊዜ የሚበላ ምግቦች ነው። በቃ ሬዲ ዋና ዋና ዋናው የና ምግብ ዋናው ይሄኛው በደስት የሚሰራው ማለት ነው። አው ዋናው የየና ምግብ ባህላዊ ምግብ ብቻ ሳይሆን እንዴት ልንገርሽ፣ እናንተ ጋር ዶሮ ወጥ ነው። አው እናም ጋር ሰላም ከውርበት አዎ፣ እንደ ዶሮም ኮራሽ ዘንድሮ የቦግ ዋጋ ገባች አንድ ሺህ አምስት መቶ እየተባለ ችግር እንደው እኔ እና ሰልታ ነው ፋሳ ነው። ከኢትዮጵያ ምግብ የምትወጁ ምንድን ነው? አንድ ምግብ አለ፣ ይሄ በሶ ቅቤ ምናምን የሚደረግ ጭኮ ማለት ነው። በቃ እሱን ነው የምትወጁ? በጣም ነው የምወደው። ይሄ የምግብ ያው ምግቡ እድሜ ለፍርፍር ከሱ ምክንያት ነው አማርኛ የለመድነው። አማርኛ የፈጠው በፍርፍር ነው እየበላው እሱ። ፍርፍርና የምትወደው ምግብ ምንድነው? እውት በጣም እንደ እዚህ ከመጣሽ በኋላ እሱ እንዴት መሰለሽ፣ መጀመሪያ የመጣው በአስር ክፍል ብቻ ነበረ ትምህርት። አዎ ከዛ ሳየው ኑሮ እዚህ ሀገር ሰርተፍኬት ከሄለሽ ሰዋት እዚህም ሆኖ ሌላም ሀገር ሆኖ ሰርተፍኬት ያስፈልግሻል ሳስቦ፣ እውነት ነው አማርኛ ማውራት መጻፍ ማንበብ የለም፣ ኦሮምኛም እንደዛ ነው። ከዛ ለራሴ አንድ ነገር እንደምሆን እንደዚህ ታየኝ። ትምህርት እዚህ ነው እየጨረስኩት አስራ ሁለት ክፍል ተፈትኝ አለፍኩት ከዛ ቻንስ አጋጠመኝ ዩኒቨርሲቲ ፒፐርስ የምትባል ዩኒቨርሲቲ ተመዝግብ ያለው በኦንላይን አሜሪካ ውስጥ ናት አሁን አካውንት እየተማርኩ ነው እንደ ጉርብትና ምናምን እንዴት ነው በአካባቢያችሁ በምትኖሩበት አካባቢ አለ ሰው ለሰው ነው አሁን እኛ አሁን ወደ ሀገራችን ብንመለስ ሀበሻዎች ቢመጡ እኛ እዚህ ያደርጉልን ነገር አንረሳ ስለዚህ ቤታችንም እንከፍትላቸዋለን፣ ሀገራችንም እንከፍትላቸዋለን። የየመኒ ደስ የሚለው ጸባይ ምንድነው? አንድ ጥሩ ነገር ካረግሽ አይረሳልሽ። ያቺን ጥሩ ነገር እንዲመልስልሽ ይፈልጋል። ስለዚህ እኔ በቃ እዚህ ሀገር በተለይ ሰው ከኔ ጋር በጣም ስለ ተረዳኝ ስለ ተግባባኝ፣ መልስም በራሱ አይመስልኝም። በጣም ብዙ ነው ያደርጉልኝ። ምን ልለስ ባቡር ቦታ እዛ ፖሊስ ምናምን ቆሞ እንደዚህ ያልነበርኩም ወፍራም ነበርኩት ከዛ ፖሊሷ ነፍሰ ጡር ነች ትላል ትላለች እኔ ምንድነው የነፍሰ ጡር አላውቃም የኔ ዲክሽነሪ ውስጥ አልገባችም ነፍሰ ጡር ምን እሺ ከዛ ነፍሰ ጡር ነች ትላል እኔ የዛ ጊዜ ነፍሰ ጡር ነሽ እንደዚህ ብቻ አልኳት። ምን እንደሆነ አላውቅም። ለኔ ነኝ ግብ ግፍለፊት ምናምን አለች እናቴ ከዛ በኋላ እንደ ቲኬት መቆረጫ አረኳት። ነፍሰ ጡር በአጋጣሚ ምናምን ከአንዷ ስናወራ ነፍሰ ጡር ነኝ እርጉዝ ነሽ ማለት ነው ምናምን፣ ስትል በቃ እሺ ለኔ እንደ በየለት የለት ኢትዮጵያ ውስጥ ከመጣ

እንጂ የታክሲ ሰልፍ የዳእ እኛ በተለያየ አካባቢ የተለያዩ ግጭቶች፣ አለመግባባቶች ይፈጠራሉና እናንተም ከሀገራችሁ ምንም ሳይጎልባችሁ በሰላም እጦት ነው እንግዲህ በእንደዚህ አይነት ሁኔታ ላይ የምትገኙትና። እስኪ ከናንተ ምንድን ነው እኛ ምን ማረው

እንደዚህ ዝም ብሎ ሚጫው ጦርነት ይገባል። ምን ነው የሚከስረው? የራሱም ነው ሕዝብ ይከስራል። ሰላም በቃል የምትገለጽ ነገር አይደለችም። ሰው ማሰብ ያለበት ስንት ሀገሮች የተበጠበጠች እያየ ሀገሩ ለመበጥበት ትኩረት ማድረግ አልነበረባችሁ። በስደት ስንት ሀገር የተቀበለች ኢትዮጵያ ናት። አሁን 28 ዜግነት ነው መሰለኝ ኢትዮጵያ ውስጥ ያለች በስደት አሁን አንድ ነገር ኢትዮጵያ ብትሆን አስበሽዋል። ሰው እንዴት የሚበታተን? ኢትዮጵያ መጥፎ ነገር እንዲደርስባት አንፈልግም። ከድሮም በታሪካችን ውስጥ ማለት ነቢያችን መሐመድ አለይሂ ሰላቱ ወሰለም እንደጀመረ ስደት ማለት ነው የተጀመረ ኢትዮጵያ ውስጥ ነው። በነጃሺ በነጃሺ ጊዜ ነብያችን የላቀ ወደ ሀበሻ ሄዱት። አበሻ ውስጥ መልክ ነጃሽ የሚባል አለ። እሱ ጋር ሰው አይጎደም፣ መልካም ሰው ነው። መልካም አገር ናት ተብሎ ተመርቃ ያለች አገር ኢትዮጵያ ናት። ማንም ሰው ላፈርሳት ካለ አይችልም። በኔ በኩል አሁን በሀዲሱም በቁርአኑም በምናምን ብዙ ስለተጠራች ማለት ነው

ለኢትዮጵያ ሕዝብ ለየመን ለእኔ ቤተሰብ እዛ ያሉት ፋዘር ማዘር ሂቶች እንዳለ ቤተሰባችን እንኳን አደረሳችሁ። በገርቢ ስንጌ ኩሊ ሰና ወንቱም ጠይብን። እንግዲህ በሶስት በተለያየ ቋንቋ አናችሁ። ሌላም ጭማሪ ከለመን በሚመጣ አመቶች እንደምን ገልጸው ይመዝራል። ጥሩ ቆይታ ነበረ ያደረግነው እኔም ከእናንተ ጋር የኢድን በዓል እንደዚህ ስላሳለፍኩኝ በጣም ነው ደስ ያለኝ ለእናንተ በድጋሚ እንኳን አደረሳችሁ ተመልካቾቻችንም እንግዲህ በየቤታችሁ ሆናችሁ የኢድን በዓል እያከበራችሁ ፕሮግራማችን ስትከታተል ስለነበረ ከልብ እናመሰግናለን ለመላው እስልምና እምነት ተከታዮች በሙሉ ኢድ ሙባረክ እላለሁ እንግዲህ እንዲሁ በቀላሉ አንላቀቅም የየመን ባህላዊ ዘፈን አለ እያላችሁ የነበርና ፕሮግራማችን በዛ ነው የምንዘጋው